የሚዛን ገጠር ቴክኖሎጂ ማስፋፊያ ማዕከል አርሶና አርብቶ አደሩ ከኋላ ቀር የእርሻ መሳሪያዎች ተላቆ በዘመናዊ የእርሻ መሳሪያ ተጠቅሞ ምርትና ምርታማነትን በማሳደግ ረገድ ታስቦ የተቋቋመ ተቋም ነው። ተቋሙ ደረና ቅድመ ምርትና የእርሻ መሳሪያዎችን በስፋት ከማምረቱን ባሻገር የተመረቱ ቴክኖሎጂዎችን በተመጣጣኝ ዋጋ ለአርሶና አርብቶ አደሩ ተደራሽ እያደረገና እየሰራ እንደሚገኝ በክልሉ የግብርና ቢሮ የሚዛን ገጠር ቴክኖሎጂ ማስፋፊያ ማዕከል ኃላፊ አቶ ሰለሞን ጌታቸው ተናግረዋል። በክልል ግብርና በኩል በኤስሲዲጂ በጀት ድጋፍ የሁለት ሚሊዮን ብር ግብአት ገብቶልናል። በዚህ ግብአት እንግዲህ አንደኛ እነዚህን የዶሮ ቤቶችን እያመረትን በገባነው ውል መሰረት ስርጭት እያደረግን ያለነው ነው። ጎን ለጎን ደግሞ ማህበራትን ከስድስቱም ዞኖች ተመልምለው ወደ ማዕከላችን የመጡትን ማህበራት የቴክኖሎጂ ሽግግር ስልጠና በመስጠት እነሱን እያበቃን ያለንበት ሁኔታ ነው። ከዚህ ቀደም ማዕከሉ አርሶና አርብቶ አደሩን ጊዜ ጉልበትና ወጪን የሚቆጥቡ የተለያዩ የእርሻ መሳሪያዎችንም እያመረተም ይገኛል። በአሁኑ ሰዓት ለሌማት ትሩፋት በኢኒሼቲቭ ከፍተኛ አስተዋፅኦ ያለውና ከ15 እስከ 20 እንቁላልጣይ ዶሮዎችን የሚይዝ ዘመናዊ የዶሮ ቤቶችን በመስራት በክልሉ ግብርና ቢሮ አማካኝነት በቤንች ሸኮ ዞን በሚዛን አማን ከተማ ለሚገኙ ሴቶች ማሰራጨቱንም አቶ ሰለሞን ገልጸዋል። ቴክኖሎጂ ከፍተኛ ፍላጎት ፈጥረናል። እንደ ሚዛን ገጠር ቴክኖሎጂ ፈጥረን በክልል በኩልም ትእዛዝ ተሰጥቶን አሁን ላይ በርካታ የዶሮ ቤቶችን እያመረትን እያሰራጨን እንገኛለን። በማዕከሉ የእንጨት ስራ ክፍል አስተባባሪ አቶ አንዱ አለም ባህሩ በበኩላቸው ከዚህ በፊት በተለያዩ ዘርፎች ማህበራትን ማሰልጠናቸውን ገልጸው በአሁኑ ሰዓት በተለያዩ ቀፎዎችና ና ዘመናዊ እንቁላልጣይ ዶሮ ቤቶች ስራ ስልጠና እየወሰዱትን ለሌሎች ተደራሽ እንዲያደርጉ ጥረት ማድረጋቸውንም አብራርተዋል። ማህበራት በተደጋጋሚ በዚህ በአሁን በምና ዘመናዊ በምናመርተው ዶሮ እንቁላል መጣያ ዶሮ እና እንዲሁም ከዚህ ቀደም ሲልም ደግሞ ንብ እርባታ በቀፎ በተለያዩ ቀፎዎች በሁለት አይነት ቀፎ በጀርመንና በኬንያ ሞዴል ቀፎ ስልጠና ይሰጣል። ከሰልጣኝ ማህበራት መካከል አቶ ኢብራሂም አደም ከሀያት እንጨትና ብረታብረት ማህበርና አቶ ገና ቲቲዮስ ከግ እንጨትና ብረታብረት ድርጅት በሰጡት አስተያየት ማዕከሉ ከዚህ ቀደም የተለያዩ ቴክኖሎጂዎችን አሰልጥነው ተጠቃሚ መሆናቸውንም ተናግረዋል። ስልጠናው በጣም አሪፍ ሁኔታ ነው። ለእኛ ለወደፊታችን ትልቅ ለውጥ የሚሰጠን ነገር ነው። ይሄ የዶሮ ቤት ስልጠና በጣም ደስ በሚል ሁኔታ እየሰለጠን ያለ ነው። ከዚህ በፊት ባለመሰልጠናችን ብዙ የስራ እድሎች አላገኘንም ነበር።